የኤርትራ መንግስት እንደ መንግስት ከኢትዮጵያ ወጥቻለሁ የሚለውን የሚለው መልዕክት ማስተላለፍ ይፈልጋል። በክርናችን በጉልበታችን፣ በምናችን በምናችን ይልና ዞር ሲል ባዶ ይሆንበታል። ባዶ ይሆንበታል። በኋላ ላይ ምንም ላይ ነው የለም ኢኮኖሚ የለም ምኑ ነገር የለም። እንዴ ዝም ብዬ ነው እንዴ ጎጆ የቀለስኩት? በባዶ መሬት ነው እንዴ ጎጆ የቀለስኩት? አምቢሽኑ እኮ ሊኖር ይችላል፣ ህልሙ ሊሆን እኮ ይችላል። ብዙ ህልም ያላቸው ቅን ህልም ያላቸው አሉ እኮ። አሁን ስለ ኤርትራ መንግስት ስለ ሻቢያ ነው የምናወረው። በቅንነት የኤርትራ የሀገርነት ጥያቄ ይዘው የታገሉ እነሱን አደለም እያነሳ ያለሁት፣ ስለ ሻቢያ መንግስት ስለ ኤርትራ መንግስት ነው ማውረው። ሁሌም ኢትዮጵያ ውስጥ ነው ያለው። ይህ አንደኛው ፖይንት ነው። ወጥች ያልወጣው ሁለተኛ፣ ስለዚህ ነው ኢትዮጵያ ወጥች ያልወጣውም ውስጥ የኢትዮጵያ ጉዳይ ሲነከር አስር ጣቱም ሲከት ምናምን የኤርትራ የኢትዮጵያ ጉዳይ ያገባኛል ሲል ምናምን ምታየው ስለዛ ነው። አቶ መለስን ጠርቼው ነበር። የብሔር ፖለቲካ ለምን ታራምዳል አልኩት። ህገ መንግስቱን እኮ አሳይቶ ነበረ። እንደዚህ ህዳሴ ግድብ ሊገነባ ሲል ጠርቶ ነበረ ምናምን ነበረ ማይዘው ወይ ትልቁ ነግሮ ነበረ። ኢሳያስ ነው ከሱ ነው የኮረጁት ነግሮ ነበረ። በነገራችን ሰዎች ሲያረጁ ነው መጨረሻ ላይ ስቶሪ ቴለር ሲሆኑ ከሌሄል ብሎ ነበረ። አሁን እዚህ ውጭ ሀገር ያሉት እንደ ሰሞን አቢ ብሎኝ የት ጠፋ እሱ ነገር አለቀ አብይ ብሎኝ ነበር አለቀ አለቀ። የት ሄደ? እንደ ጀማሪውን እራሱ ለመሆኑ ጠይቀውት ያውቃሉ? አሁን እስር ቤት ሲመላለስ ምን ሲል ፍርድ ቤት ሲቀርብ ርዕስ ሆኖ ነበረ እንትና ከአንድ የተወሰነ አይቼያለሁ ርዕስ ዜና ሆኖ ማን ነው የኦህዴድ የነበረው ልጅ ኦህዴድ አልኩኝ ኦሮሞ ብልጽግና ውስጥ የነበረው ታየደንዳ ርዕስ ሆነ እንዴ፣ ተረሳረ ይህን ያልኳችሁ ስድስት ወር አይቆይም፣ ታዬን ለመርሳት ያልኳችሁ፣ ለዛ ነው ብዬ ነበረ። በታዬ ደንዳ ስለተነሳ ብዬ ነበረ ብዬ ነበረ። ዝነኛ ሚልኬሳ አለ አሁን ጠፋር። ዝነኛ ሚልኬሳ ናያቸዋል አቅመዋል። እንደሚጠፋም እርግጠኛ ነግሬያችኋለሁ። ዝነኛ ሚልኬሳ ብዙ አይቆይም ብያችሁ ነው። ዝነኛ ሚልኬሳ መጣ። ማነው ስሙ ታዬ ደንዳ ጀመረ ፕሮፌሰር ስቅኤልም ብሎ ነበረ ውስጥ ገባ። አቶ ጀዋር መሐመድም ብሎ ነበረ ውስጥ ገባ። አቶ ልደቱን ብሎ ነበረ ውስጥ ገባ። ገዱ አንዳርጋቸውን ብሎ ነበረ አሁን የት ሄዱ? የእነዚህ ሁሉ ባለቤት ግን አባቱ ኢሳያስ አፈወርቂ ነው። አባታቸው መለስ፣ ይህም ብሎ ነበር። ሕገ መንግስት ሰጥቶኝ ነበር የዘር ፖለቲካ ለምን ትከተላላችሁ? ብዬ ጠይቄው ነበር ምናምን ብሎ ነበር። አሁን በሙሉ ወር ኮሱም አባታቸውን። ለዚህ ነው ከኢትዮጵያ ወጥቼ አልወጣውም የሆነበት ምክንያት ይሄ ነው። ሁለተኛ ሁለተኛ ጻፉ። ሁለተኛው ነው መዶሻ ነኝ ነው። ሁለተኛው እኔ ሻቢያ መዶሻ ነኝ፣ እኔ ሻቢያ የኤርትራ መንግስት መዶሻ ነኝ፣ መምቻ መሳሪያ ነኝ። መዶሻ ነኝ ወይም መምቻ መሳሪያ ነኝ በሉት። ሁለተኛው ሰዎች፣ መዶሻ ማለት የሆነ ሰው ይዝና የሚመታበት ማለት ነው። በራሱ የሚያስብ አይደለም። መዶሻ ሁለተኛው እሱ ነው። የኢትዮጵያ ላይ ጠብ ያላቸው በሙሉ ከኢትዮጵያ ጋር ጠብ ሲገጥሙ መዶሻ የሚያደርጉት የሻዕቢያ መንግስትና ኢሳያስ ነው። ገና ጠብ ሲጀምሩ ታሪካዊ ጠላቶቹ ፈጥረውታል እነሱ ኤርትራ ፈጥረዋለች። የሶሪ ግብፅ ከግብፅ ውጭም ሌሎች ከኢትዮጵያ ጋር ጸብ ገጠምኩ ካሉ የመጀመሪያው ሬዲዮ ነው የተቀመጠው መዶሻ ሻቢያና የሻቢያ መንግስት ነው። አንድ ሰሞን የስኒ ማዕበል ተነሳና በሶማሌ በምናምን ጉዳይ ላይ የዚህ ሶማሊላንድ የሲኒ ማህበል ነሳርለ የሶማሌው ፕሬዚዳንት፣ አንውቀ ሰው መሰለ ልክ ስኒው ማህበል ሲነሳ መዶሻ ፈለገ። አካ መዶሻ አለ፣ ማንም ይባል ኢሳያስ የሚባል ሮጠ ወደ ኢሳያስ። ግብፅ ፍጥረቷን፣ መዶሻውን የፈጠረችው ግብፅ ናት። ስለዚህ ስለ ግብፅ ልናወራ አንችልም። እኔ ማለት መዶሻ ነኝ። እኔ ማለት ዘነዘና ነኝ። እኔ ማለት መምቻ መሳሪያ ነኝ። ማንኛውም ከኢትዮጵያ ጋር በተቃረነ ሀሳብ ያለው በሙሉ እንደ መዶሻነት ሊጠቀመኝ ይችላል። አም ኦልዌስ ሬዲ ነው። ታቃለ ወይ አለኛን ትልቅ ሰው ከቤተ መንግስት፣ ሰውየው አቃቂም ቢሄድ ደብረዘይትም ቢሄድ ጎንደርም ብሄድ ባሌ ጎባም ቢሄድ ባሌ ምናምን ሚስቱን ይዘው ነው የሚንቀሳቀሰው። ታቃለ ይገባሃል ወይ ስለኝ አይገባኝም ችግር እንዳይፈጥሩበት ነው። እሷን ለአፋርጉ ወስደው ለድርድር እንዳያቀርቡ ነው። ጉድ ይሰራለሁ፣ ጉድ ያደርጉኛል ብሎ ስለሚፈራቸው ነው። ጀራሎቹን አለ። ጎንደርም፣ ባሌም፣ ጅማም የትም ሲሄድ እጁ ላይ ነው ይዟት ሄደው ያለ ወትሮ ነው። ከዚህ በፊት እንደዛ አያደርግም ነበር። ባለፉት አንድ አመት ፕላስ ምናምን ግን በፍጹም መንቀሳቀስ አይችልም፣ ያለ እሷ እና ከጀርባ እሱ ሲሄድ ምናልባት ቤተመንግስት ገብተው እሷን ወስደው በቃ ሀገር ታሪክ ታሪክ የሀገር ታሪክ እንዳይበላሽበት ና ለስልጣኑ አደጋ እንዳይሆንበት ስለሚፈራ ይህን ነው እሷን ይዞ የሚንቀሳቀሰው። አለ ይህን ኮንሲደር እናርግና፣ የመፈንቅለ መንግስት ጉዳይ የኦህዴድ ጀነራሎች እያሰቡ ነው። ይህን እያሰቡ ነው። በአቋራጭ ነው ሆን ይሄ መንግስት መውደቁ እየወደቀ ነው። እኛን አዋርዶን ይሄዳል። እኛን አደጋ ውስጥ ከቶን እየሄደ ነው። ህዝባችን አደጋ ውስጥ እየከተተው ነው። በጣም ብዙ ጠላት አፍርቶብናል። ራሳቸው ቋንቋን የምጠቀመው ብዙ ጠላት አፍርቶብናል። ስልጣናችን ገና ገና ሳይደላደል ሮንግ ፐርሰን ላይ ስልጣኑ ሁሉ እኛ ስልጣን ላይ እንደቆየን ሁላ እየታሰበ ጭራሽ አደጋ ውስጥ ከቶ እየሄደ ነው። እና ይሄ ነገር በአቆራጭ ስልጣኑን ምንቀማበት መንገድ ማዘጋጀት አለብን ብሎ እያሰቡ ነው። ይሄ ጥሩም መጥፎም ሳይድ አለው። ጥሩም መጥፎም ሳይድ አለው። ይሄ መንግስት እንደ መንግስት ጠግኝ እንደዚህ አድርጌ ስልጣን ማስቀጠል ፈልጋለሁ ብሎ አሜሪካ ይኖር አውሮፓ ይኖር ዝም ብለ ዶክተር ነኝ ፕሮፌሰር ነኝ አክቲቪስት ነኝ ቢል የሚሆን አደለም። የሚሆን አደለም። ይሄ ወንጀለኛ ስብስብ ነው። አንዳንዶቹ አሁን መያዝ የሚፈልጉት ጉዳይ ይገባኛል። የሚገባኝ አንዱ መከላከያ እንዲፈርስባቸው የማይፈልጉ አካላት አሉ። መከላከያ እንዲፈርስ ማለት በቃ የሆነ ጠግ ነው። የተማጆሮች ባማን ይሻላል እንትና ዓለም ሸድና አግባ ወይ እንትና አግና አግባ ብሎ ይሄን ማስቀጠል የሚችል አለ። ኢቭን በመከላከያ ውስጥ አሉ። ለስልጣን ወዲያው ሄዶ ተቆናጠው ሰውየውም ነው ችግሩ። ያገሪቱ ችግር አብይ ነውና እኛ ግን ማስቀጠል እንችላለን ብሎ ይሄው ሁላ ወንጀል ውስጥ የተጨማለቀ ጄኔራል ነኝ ሚኒስትር ነኝ የሚባልን ጭምር አብሮ እንዲሁ ተደፋፍኖ ሊያልፍ ማለት ነው። ይሄን የሚፈልጉ አካላትም አሉ፣ ከሲቪልም፣ ከፖለቲከኞችም ከተቃዋሚዎቹ ያረጋገጥ ነው ያረጋገጥ ነው። እና እነዚህ የወደ ጀነራሎች፣ ብርሃኑ ጁላ አለበት፣ ብርሃኑ ጁላ አለበት፣ ብርሃኑ በቀል አለበት። የሰሜን ምስራቅ ነው የሰሜን ምናምን የሚባለው ጀነራሉ ለፍስራ፣ ብርሃኑ በቀል አለበት፣ ጌታቸው ጉዲና አለበት፣ ኢንቴለጀንስ ቺፉ ብርሃኑ ጁላም አለበት። ሁለቱ ብርሃኑ እና ጌታቸው ጉዲና ያሉበት ነው። ሌሎችም አሉ፣ ሌሎችም አሉ። እና እየተወያዩ ነው። የአያቶላ የሚባሉ ሰዎችም አሉ። አያቶላ እና ይሄ ከብዷቸው ኔትወርኩ ይሁን በጣም ውስብስብ አድርጎባቸው ነው እንጂ ይሄ ካሰቡ ቆይቷል። የሰማ ነው የስድስት ሰባት ወር ይሆኗል፣ ግን ውስብስብ አድርጎባቸዋል ነው የተባለው። እና እነዚህ የተመረጡ የኦሮሞ ተወላጅ ጀነራሎች እንዲሁም ሲቪልም አሉ። ለጊዜው መጥቀስ ያው ትጥቀስ ስላሉ ነው ምንጮቻችን። እነዚህ ያሉ ውጭ ካሉ አንዳንድ ሰዎችም ግንኙነት እያደረጉ ነው። ይሄን የሚያደርጉበት መካኒዝም እየፈጠሩ ነው እየተነጋገሩበት እንደሆነ ሰምተናል። ከእንትና ጋር ከእንትና ጋርም ተስፋ አርገናል፣ እንትና ይሁንታ ሰጥቶናል። እኔ ያለው እኔ እኔ አመቻቻሉ እኔ ግን ከተጠያቂነት ነጻ ታርጉኛላችሁ የሚሉም ውስጡ ነው የሚተዳደሩ ሰዎች አሉ። ይሄን ተመልካቾች እንዳለ ይሄን ወደ እናንተ ናድርስና የአመታዊ ግምገማ መከላከያ አመታዊ ግምገማ ላይ በተመለከተ ከመከላከያ ምንጮች ያደረሱን አንድ መረጃ ባልተገመተ ወቅት ይሄ ሀይል የአመፅ ሀይል ሊሆን ይችላል ይላል አንደኛ አስገራሚ ፓርቱ ማለት ነው ይሄ ሀይል መከላከያ ሰራዊት ማለት ነው አንደኛ መከላከያ ሰራዊት እንደሚባለው አይደለም ቁጥሩ አሁን መረጃው ለመግለጽ ፍላ እንትን ስለሌለ ፈቃደኛ ስላልሆኑ ነው እንትናችን አለ እንዳታው ግን ቁጥሩ እንደዛ አይደለም አብይ አህመድ እንደሚለው በየቦታው አሰለጠንኩኝ ምናምን ያል ፕሮፓጋንዳ የሚሰራው እንደሱ አይደለም እንደሱ አይደለም። የሁሉም የሁሉም መከላከያ እዞች ምናምን ምናምን መረጃ እንደሚያሳይ እንደሱ አይደለም። አመታዊ ግምገማው ግን ይሄን ዝም ቢያሁን፣ በጣም ኢትዮጵያውያን መስማት ያለባቸው ነገር ባልተገመተ ወቅት ይሄ መከላከያ ሰራዊት ባልተገመተ ወቅት የአመፅ ኃይል ሊሆን ይችላል እና በአግባቡ መታየት አለበት ይላል። ይሄ የአመፅ ኃይል ሊሆን ይችላል ማለት የመፈንቅለ መንግስት ደጋፊ ሰራዊት ሊሆን ይችላል የሚል ግምገማ ማለት ነው። ይሄ ቋንቋ የመፈንቅለ መንግስት የሚለው የለም ግን ባልተገመተ ወቅት የአመፅ ኃይል ሆኖ ሊገኝ ይችላል ነው የሚለው፣ አመታዊ ግምገማዊ መከላከያ። አሁን መከላከያ እየሰራውት ያለው አንድ ስራ አለ። 11ኛ እዝ ለምሳሌ 11ኛ እዝ ወደ ከትግራይ ሊመጣ የሚችል ማንኛውም ጥቃት ይከላከላል ተብሎ ያስቀመጡት ነው። ወደ ወዲያ አካባቢ ያስቀመጡት ነው። አስረኛ እዝ የሚባለው ደባርቅ አካባቢ ያለው ነው። ደባርቅ ይሄንም ትግራይ ይከላከላል ብሎ ከትግራይ እንዳይመጣ ጥቃት ብሎ ነው። ይህን እስከ ህዳር ድረስ እስከ ህዳር ድረስ ኦላና ፋኖን መደምሰስ አለባችሁ የሚለው መከላከያ ሰጥቷል። ትእዛዝ ተሰጥቶታል። አማራ ክልል ያለው ያኛው ከትግራይ የሚመጣ ማንኛውም ጥቃት ከመጣ ምናልባት 11ኛ እዝ በወልዲያ 1ኛ እዝ በደባርቅ ሆና ሌላው ግን አማራ ክልል የገባው ግን አማራና ኦሮሚ ያለው ግን ኦላና ሸኔን የመደምሰስ ኃላፊነት ተሰጥቷቸዋል። ከአማራ ክልል የሚሰጠው ሪፖርት ትክክል አይደለም። በጣም ከብዷቸዋል። እስከዚህ ድረስ እንጨርሳለን ይላል። መፍጹም መንቀሳቀስ አልቻሉ። ቀጥሎ ይህን እስከ ህዳር ኦላና ፋኖ ትደመስሳላችሁ የተባሉት ቀጥሎ ማዕከል አካባቢ ሴንትራል ኢትዮጵያ ማለት ነው፣ ሰራዊት ይጠራል ከሁሉም ይህን ከደመሰሱ በኋላ ወደ ሰራዊት ወደ ሴንትራል መጥቶ በጣም ጥልቀት ያለ ትሬኒንግ ይወስዳል ነው የሚባል መከላከያ ፋኖና ሸሊን ከጨረስ በኋላ ወደ ከባድ ትሬኒንግ ይገባል። ማንን ለመግጠም እንደሆነ አይገልጽም፣ ግን ወደ መሀል አገር መጥቶ ይገጥማል። አይሚን ይሰለጥናል። ሰራዊቱ ሲሰለጥን ደግሞ በሚልሻ እና በይሄ ምን ተዋጊ ምናምን የሚባለው አለ የሽምቅ ተዋጊ የሚባለው ኃላፊነት ይወስዳል። የመከላከያ ኃላፊነት ይወስዳል የሚባለው ሸገር ከተማ አካባቢ ያላቸው አዲስ አበባ ለምሳሌ፣ ሰሞኑ ከባድ የሚባል የሚልሻ ምልመላ አለ፣ ከሀምሳ ዓመት በታች ተብሎ ሁሉም ስልጠና ሰምታችኋል። ሸገር ብዙ ሰው እየደወለልኝ ነበር፣ ትላንትም ዛሬ ምልሻ ትሆናላችሁ የተባለው ይሄ ሸገር የሚባለው ክፍለ ገር ብዙ ኮንዶሚኒየም ቤቶች ያሉበት ማለት ነው። እና ድሮ አዲስ አበባ የአዲስ አበባ ነኝ ስለነበር አሁን ሸገር ኦሮሚያ ነው። እና አገርን ትጠብቃለ፣ አካባቢ ትጠብቃለ፣ ምልሻ ስልጠና ግባ ተብሎ ብዙዎች በየቤቱ እየመጡ ጉድጓታ እየተደረገባቸው ይገኛል። እና መከላከያ ወደ ስልጠና ሲገባ በሚልሻ እና በሽምቅ ተዋጊዎች ትጠብቃላችሁ ተብሏል። ይህን የሀገራዊ ምርጫ ደግሞ ይከናወናል። ሀገራዊ ምርጫ ኢትዮጵያ ምርጫ ታከናውናለች። ምርጫ ማታከናወን ከሆነ ዘንድሮ ምርጫ ካላካሄደ ብልጽግና ህገ ወጥ ነው ተብሎ ግፊት ይመጣበታል በዓለም አቀፍ ህብረተሰብ። የውስጥ ችግር አለ፣ የኢኮኖሚ ችግር አለ፣ የታጣቂዎች ችግር አለ። የበለጠ ደግሞ ኤግዛሰር ቤት ያደጓል ያባብሷል። እና መንግስታቸው ችግሩ ስለሚወድቅ እንደምን ብለን እች ምርጫ እናካሄዳለን ነው ሚሉት። ምክንያቱም ካልኩሌት ያደረጉት 275 ድምፅ ነው የሚያስፈልጋቸው ከ541 ነው ኢትዮጵያ ድምፅ የኢትዮጵያ ፓርላማ። ከዚህ ውስጥ 275 ነው የሚያስፈልጋቸው ማጆሪቲ ለማግኘት። ስለዚህ እንችላለን ኦሮሚያም ከሶማሌ ክልልም ከጋምቤላም ከናምናም ብለን አማራና ትግራይ እንኳን ባናደርግ እንችላለን የሚለው ካልኩሌሽን ውስጥ ገብቷል። እና ለዚህ ደግሞ መከላከያ በየቦታው መድበን ምርጫው እንዲካሄድ እናስተደርጋለን እያሉ ኢቨን ትግራይና አማራ ባያደርግም ማጆሪቲ አግኝቻለሁ ብሎ አራት ኪሎ መቀመጥ ህልም እንዳለው ሰምተናል። ስለዚህ የኤርትራ ራሷን በራሷ የምታስተዳድር አገር ሆና የመቀጠሏ ጉዳይ በኢትዮጵያ የጸጥታ መደፍረስ መከፋፈልና አለመረጋጋት ላይ የተመሰረተ ነው ብሎ ነው የሚያስበው። ይሄ የኢሳያስ ዶክትሪን ይባላል። አራተኛው፣ ወዲ አፎን ፋክተር ነው የሚባለው። ወዲያ አፎን ፋክተር ወይም ደግሞ ሱፕሪም ሊደር ወዲ አፎን ፋክተር ልትሉት ትችላላችሁ። አራተኛው ባጭሩ ወዲ አፎን ፋክተር በሉት። አራተኛው ውድ ያቅፎም ፋክተር ብዙ ነገር ነው። አንደኛው ወደ ሩቅ ከሄድን ሉዊስ ሉዊ አስራ አራተኛ የሚባለው ፋክተር ነው። ብዙዎቻችሁ ሉዊ አስራ አራተኛን እንድን ብላችሁ ታሪክ ስታነቡ ያነበባችሁ ይመስለኛል። ብዙ ጽሑፎች ላይም ስለ ሉዊ አስራ አራተኛ የፈረንሳዩ ንጉስ አንብባችኋል ብዬ አስባለሁ። በጣም በጣም የታወቀ ነው ሉዊ አስራ አራተኛ እና ሉዊ አስራ አራተኛ አንድ ጊዜ በጣም የተለመደ የሚነገርለት የፈረንሳይ ባለስልጣናት ቁጭ ብለው ይጨቃጨቃሉ። የፈረንሳይ ጣፋንታ ምንድን ነው? ፈረንሳይ የማናት? ወዴት ልትሄድ ነው ፈረንሳይ? ያሉ ይጨቃጨቃሉ። ምንድነው ጣፋንታችን? የአብዮት ወዴት ነው የሚወስደን? ምንድነው መጨረሻው ምናምን እያሉ ሲጨቃጨቁ ያቸዋል ና አስራ አራተኛ ምንም ታውሩት አላቸው። አይ ነው የፈረንሳይ ጣፋንታ እኮ አስጨንቆን ነው ምናምን ምናምን አሉት። ብራም የምታወሩት ፈረንሳይ ማለት እኮ እኔ ነኝ ምን ያላቸው። እዝሚ እኔ ነኝ እኮ ፈረንሳይ አላቸው። ፈረንሳይ ጣፋንታ ምናምን ምትሉት እኔ አርለው እንደ ፈረንሳይ አንዱ ወደ ሩቅ ከወሰድነው ነው እሱ ነው። ሁለተኛው ጥሩ ሰው ናቸው፣ ንጉሳችን ናቸው ግን ከዚህ ጋር አያይዤ ባነሳቸው ደስ የሚለኝ የንጉሥ ኃይለስላሴ ፋክተርም አለ እዚህ ጋ። እንደው ወደ ሀገራችን ከመለስ ነው። እሳቸው በእርግጥ ቪዥነሪ ናቸው። ዘመናዊነት የተላበሱ ናቸው። በፍጹም ከወዲያፉን ፋክተር ጋር ላያይዛቸው አልፈልግም። ኮንሴፕቱ ግን እዚህ ጋር ያለው ኮንሴፕት ተመሳሳይ ነው። እና በአንድ ወቅት እሳቸውም በእሳቸው ዙሪያ የነበሩት ይሄ ካቢኔት ምናምን የሚባሉትም በቃ አስተሳሰባቸው እሱ ነበረ፣ ፀሐዩ መንግስታችን የተባለው ለዛ ነው። በነገራችን በንጉሥ ኃይለ ስላሴ ሙቱ የሚሉሉ እኮ መፈክ እንትን ነበር አለ በንጉሱ ከተባለ ሰው የሆነ ነገር ማድረግ አይችልም ነበር በንጉሱ ከተባለ ሶ ተጠይቆም እነሱ ውስጥ ያለ የሆነ ሰው የኢትዮጵያ ህዝብ ምናምን ሲባል ምንድን ነው የኢትዮጵያ ህዝብ ሀምሳ ምናምን እንኳን አልሞላም አይነት ነገርም ነበረ። ይሄ እንግዲህ እኔ ለማጦዝ ፈልጌ አይደለም፣ ግን ኮንሴፕቱን ለምንድን ነው ፈረንሳይ ድረስ የምንወስደው? ኢትዮጵያም ውስጥ የአይነት ስሜቶች ነበሩ። ስለዚህ

እንደ 1984 ቢግ ብራዘር ቢግ ብራዘር ኢዝ ዋችንግ ዩ ዛሬ እኮ ያለው እሱ ነው፣ ኤርትራ ውስጥ ከኤርትራ አይደለም ከኤርትራ ተሻግራችሁ አሜሪካን አገር ቁጭ ብላችሁ አውሮፓ ቁጭ ብላችሁ? ቢግ ብራዘር ኢዝ ዋቺንግ ዩ። ታውቃላችሁ 1984 ምን ማለት ነው? ያያችኋል፣ ይመለከታችኋል? አንድ ጊዜ ያው የፈረደበት ይሳት ነው። መቼም ብዙ ኤክስፒሪንስ ከኤርትራ ጋር የተያያዘው ይሳት ነው። በነገራችን ላይ ብዙ ልምዶች እና ወቅቱ ይቺ ኢሳት ውስጥ በተወሰነ ልዩነት የፈጠርኩበት ወቅት ነበር እና በልዩነት ኔሴንስ ያው የዚ የፍንዳታውን የምታስታውሱት ነው። ቦምብ ሊፈነዳ ነው በሚለው ብዙ ጫጫታ ምናምን ተነስቶ ብዙ ሰው አይሶሌት አግሎይ ነበረ አስታውሳለሁ። በ የማግለል አይነት ደረጃ ቦምቡ መፈንዳቱ እርግጠኛ እስኪሆን ማለት ነው። እና ምኖረው እዛ ቨርጂኒያ ስካይላይን የሚባል የአበሻ ሬስቶራንቶች በብዛት ሱቆች ያሉበት አለ። የኢትዮጵያውያን የአበሻዎች የኤርትራውያኑም አሉ። ስካይላይን እንደ እንደ ሾፕ ነው። እና ጥሩ ጥሩ የኢትዮጵያ ሬስቶራንቶች አሉና አንድ ጊዜ ሬስቶራንት ወጅ አርብ ዕለት መሰለኝ እንግዲህ፣ ቅዳሜ ነው አለ ቦምቡ መፈንዳቱ የታወቀው። እና እዛ ሲሄድ ናይት፣ እንግዲህ አርብ ብዙ ጊዜ እንትንም አለ ሙዚቃ ምናምንም አለ ኢትዮጵያ ሙዚቀኞች ይመጣሉ። እና አንድ ኤርትራዊ መጣ፣ ማውቃው ኤርትራዊ ነው። ጋብዞ እንትን ብሎኛል፣ ረድቶኛል። መኪና ነው የሚሰራው፣ የመኪና ግዢ ላይ አግዞኛል። እና እንተዋውቃለን የዛ ዕለት ሲመጣ ግን በጣም ጤነኛ ሆኖ አልመጣም። ምንድነው አንተ የምትረብሸው? ምናምን ምናምን ምናምን ብዙ ነገሮች አወራን፣ ተጨቃጨቅን። ያው ሰውም ወዝ ብዙዎቹ ሰዎች ከእሱ ጋር ነበሩ፣ ማለት ኤርትራ እንትን ሆና መንፈስ ሆና ነበር የዛ ሰዓት ኢንክሉዲንግ ሬስቶራንት ውስጥ። እና እያወራን እያወራን ሞቅ እያለው ሄደና የሆነ የኢሳት ክርክር ተነሳ ምን እኛኮ እየደገፍናችሁ እየሰጠናችሁ ብር ምና ምናምን አለና በኋላ እኛ እኛኮ የምንሰጣችሁ ከምስኪን ኤርትራዊ መቀነት እኮ ክፈተን ነው ምናምን አለኝ ግን ለምን እንደዚህ ታደርጋላችሁ መቀነት መፍታት እኮ አያስፈልግም ኤርትራ ውስጥ ከዛ ያልን የኤርትራ ጉዳዮች እየተነሱ እየተነሱ እንግዲህ ይሄ ሰው ስታዩት የሻቢያ ደጋፊ ነው፣ ሻቢያ ነው። እኔ እስከማየው የሻቢያ ደጋፊ ነው። በኋላ በተቀመጥን ቁጥር እንደው ለማንም እንዳትናገር፣ የኔና ያንተን ኮንቨርሴሽን ሌላ ቦታ እንዳታወጣው ያለን መንግስት እኮ እንዲ ያየ ማለት ነው። ሉክ ይሄ ሰው የሻቢያ ነው አክት የሚያደርገውም እንደ ሻቢያ ነው። ከሆነች ቁጭ ብታ በኋላ ከሆነች ሰዓት በኋላ ተናንቆት ነው የሚያወራው። ተናንቆት ልጆቼን ወይ ቤተሰቦቼን የው ነገር አደርጋለሁ። እዚህ አሜሪካ እኮ ቁጭ ብሎ ነው ቁጭ ብሎ አሜሪካ ቢግ ብራዘር ዋችንግ ያዩታል የሚያዩት ሲያወራ የሚያዩት ነው የሚመስለው። እረ ተው ተረጋጋ፣ አሜሪካ እኮ ነው ያለው ነው እኔ ለአንተም በመንገሬ ምናምን ለእኔ በመንገሩ እራሱ ቆጨው። ጠቅላላ ብትሄዱ የሻዕቢያ ደጋፊ ነን የሚሉትን ሰዎች ለትንሽ ደቂቃ ብታናግሯቸው፣ አሁን እኔ ያገኘሁትን ነው የምታገኙት። በነገራቸው ከላይ ከላይ ስታያቸው እኮ በክብር እንግድነት በክብር እንግድነት አስር አስራ አንድ የሻቢያ ተወካዮች ተብለው እኮ ይመጣሉ። በየስቴቱ ስንሄድ የመጀመሪያው መስመር ላይ ነው ሁሉ የሚቀመጡት፣ ንጉሶቻችን ናቸው በነገራችን ላይ። በመጀመሪያው መስመር ላይ የምታገኙት እነሱን ነው። ከዛ ወንድም የኤርትራ ቤተሰቦች መጥተዋል፣ ሚዲያችን ላይ ተገኝተዋል እንላለን። እውነት ስለሆነ ነው የማወራው በነገራችን ወደ ውስጥ ስትገቡ እያንዳንዳቸው ወይ ወንድሜ የሆነ ነገር ይሆናል፣ ወይ ቤተሰብ ይሄ ይሆናል፣ ወይ እንደዚህ ይሆናል ነው የሚሉት። ቢግ ብራዘር ያያቸዋል። ሁለት ፐርሰንት ከፍላችኋል፣ አልከፈላችሁም ያያቸዋል። እያንዳንዱ ኤርትራዊ ሁለት ፐርሰንት የመክፈል ግዴታ አለበት። ታቃላችሁ ይሄ ሁለት ፐርሰንት አሜሪካ አለማስቆሟ ራሱ ይገርመኛል አሁን ሁለት ፐርሰንት ካልከፈልክ አትገባም። ኤርትራ ሬሳ አይሄድም፣ ሬሳ አይወጥም። ብትሞት እዚህና ብትናዘዝ ኤርትራ ልግባ ብትል ተሰልቶ የአስር ዓመት ካልከፈልክ ቱ ፐርሰንት ተሰልቶ ይህን ያልከፈልክ ትባላለህ፣ ሬሳ እንዲሄድ ማለት ነው።